ሊገጥሩ ይችላል ግን አንቺ በደንብ ትግባባላችሁ እኮ። እኔ ላውራ እና ላምጣው። እሽ የምላርግልሽ እግርና እጁና ሰራምጥ ይችላል አስረክበሽ እሽ የምላርገው። እኔ እንጃሴት ልጅ ነሽ አይደል እንዴ? እኔ ኮላ አምጣው ላምጣው። ቁጭ ብላችሁ አውሩ። ከዚህ በላይ እኔ ላረግ የምችለው ነገር የለም ፀጋ። ከዚህ በላት በጣም እየጨነቀኝ ነው። ሲጀመር ህመም ላይ ያለው ልጅ ነኝ እኮ ፍቅር ነው። በቃ ገና አላገገምኩም። ስለዚህ በተቻለ መጠን ነገ ለመነሳት ለሞክር። ግን እሱ አምሯል። በቃ እኔ ደግሞ ያለሱ እኔ መኖር አልችልም። እሱን አጥቼ ምንም ያለሱ ህይወት የለኝም። አርጊበኝ። ምን ማድረግ እችላለሁ? ነው በቃ እኔ እንጃ። እንደምንም ብለሽ ብቻ እኔ ይቅር እንዲለኝ ከኔ ጋር አብሮኝ እንድኖር ነው የምታደርጊልኝ። እኔ እንዲቀር እችላለሁ ነው ያንን ነገር ምን ማድረግ እችላለሁ? የግድ አብራችሁ ኑሩ ማለት እችላለሁ ሊሰሊ አንቺ ካናገርሽው እሺ እንደሚልሽ እርግጠኛ ስለሆን ነው የማይመጣው ያ ፀጋ ካለኝ ደስ ይለኛል። እግሩ ላይ ወድቄ አልኩሽ እሺ ካለኝ አወራዋለሁ አልኩሽ። ግን በግድ ጎትቼ አምጥቼ ከእሷ ጋር ካልኖርክ ማለት እኮ አልችልም እኔ እችላለሁ ያን ማድረግ አቅም አለኝ እንደዛ ማድረግ አልችልም ማለት ነገር ግን በቃ እምትናገሪያቸው ነገሮች ከባድ ነበሩና በጣም ተናግሬሻለሁ፣ አስቀይሜሻለሁ። አንተ እኔ ቅርብ ይሻሉ ቸልጣሪ የሰነዘርኩት እንጂ እኔ ከአቅም በላይ ካሉና ጂንስ አንዘሪ ሴትን መምታት ምናምን አልፈልግም ምክንያቱም እኔም ሴት ነው ሰላም ሰላም ቤተሰቦች እንዴት ናችሁ ሁሉ ሰላም አለን በጣም በጣም በጣም ደህና ነኝ አሁን ይመስገን እንግዲህ ነገ ከቻልኩ ወደ ስራ ምግባ ይመስለኛል እንዳትናደዱብኝ የናውል ፍቅረኛ ነው ላገኛት የመጣሁት ግን እንዳትናደዱብኝ ያልኳችሁ ምክንያት ብዙ ጊዜ ሰፈርሽን ሱቅሽን ምናምን አታሳይ ያው ለእኔ አስባችሁ ነው አክቹዋሊ ቤቴ ትንሽ ራቅ ይላል ከዚህ በጣም ሳይሆን፣ ጀስት ወክ አርጌን የመጣሁት ረጅም መንገድ መሄድ ስለማልችል ነው። ሜቢ እንዳላችሁት ወይ ራይድ ተጠቀሚ፣ መኪና ምናምን ሄጄ እችላለሁ፣ ግን እዛ ቢደክመኝ ኦር የሆነ ነገር ብሆን ተመልሼ ለመምጣት በዛ ልክ ሪስክ መውሰድ አልፈለግኩም። ለዛ ነው ከአካባቢ ብዙ ማርቀው እነና አውልንም ምናምን ሳገኛቸው ኢቨን ፓርክ ሆኖ ከሰፈሬ ግን እጅግ በጣም ቅርብ የሆነ ቦታ ምናምን ነው የሚሄደው ና አይ ቲንክ መድኃኒት ስለጨረስኩኝ አሁን እየተሻለኝ ነው፣ ግን የመድኃኒቱ ባህሪ ይመስለኛል፣ የሆነ የድካም ስሜት ምናምን አለው። አይቻለው አልፎ አልፎ ኮሜንቶች፣ ሌላ ሆስፒታል ድጋሚ ታይ ምናምን ያላችሁኝ ሰዎች አላችሁ። አሳይ ይቻለሁ፣ ለእናንተ ቪዲዮ እንትን ስላላልኩኝ እንጂ ሌላ ሆስፒታል ብቻ ሳይሆን የቅርብ እምላቸው ቤተሰቦች እዚህ ጤና ሙያ ላይ ምናምን ያሉ ሰዎች ፎቶንስ ችልክ ያለው መድኃኒቱንም፣ ግን የመድኃኒቱ ባህሪ ነው እንደዚህ የማድከም ጀስት እረፍት ምናምን ስለሚፈልግ ይመስለኛል እና እኔ ደግሞ እንደምታውቁኝ ብዙ እረፍት ምወድ ሰው አይደለሁም። እንደውም አሁን ኦልሞስት ስንት ቀን ሆነኝ ስራ ይጃ አላቀም፣ ከቤት ረጅም ቦታ ርቀት ይጃ አላቀም ምናምን የገዛ ወንድሜን እንኳን ለመፈለግ ኦፊስ ነው በቃ ለሄድ የቻልኩት ኢንፎርሜሽን ለመቀያየር ምናምን እንጂ በዛ ልክ ጫካ ድረስ ገብቼ ምና ማድረግ እማልችልበት ሁኔታ ላይ ነው የነበርኩት። ግን እግዚአብሔር ይመስገን አሁን በጣም ደህና ነኝ። ይሄን አሁን ፍቅረኛ ያልኳችሁ እኔ እንጃ እ አላውቅም እኔ በፍቅር ውስጥ ተሰብሬ ስላለፍኩኝ ወር ደግሞ ተጎድቼ ስላየሁት ሰው በፍቅር የሆነ ነገር ሆንኩኝ ሲለኝ በጣም ፊል አደርገዋለሁ። እና በፍቅር መሰበርን ስለማውቀው ይመስለኛል ስታወራኝ ያለቅሰች ነበር። ስታወራኝ የነበረው የምር ተሰብራለች ይመስለኛል። እና እኔ ማንም ሰው በፍቅር ተጎድቶ ምናምን ማየት አልፈልግም። በእርግጥ ከእኔ ጋር የተዋወቅንበት መንገድ ምናምን ልክ አይደለም ታውቃለች። ላይክ እኔ እኔ ህይወት ላይ በጣም የምወደው ሰው ከሌላ ሰው ጋር ምናምን ባየው ይመስለኛል ማድረገው ምናልባት ያ ነገር ሲገጥመኝ ባህሪ ቀየር ይሆን አላውቅም። ላደርግ የሚችለው ቀጥታ ጓደኛዬ የሚሆነው ወይም ባሌ የምለው ሰው ጋር ነው ኮንታክት ሊኖረው የሚገባው። አልፌ ከዛ ሰው ጋር ያለችዋል ሄጄ ዋርኒንግ መስጠት ምናምን ለኔ ልክ ነው ብዬ አላሰብም። ይህ የራሳችንንም ክብር ምናምን ያሳጣናል። በዛ ልክ ለወራት ሞከርኩ። ስሜታዊ ነበረች፣ መጥቻት ነው የሄደችው። ላይ ክብራችሁን ዝቅ እያደረጋችሁ ነው የምትሄዱት ና አሁን ግን በፍቅር ማሸነፍ እየቻለች መጀመሪያ በሰላም ማውራት እየቻለ ሁለተኛ ሰዓት ላይ ስትመጣ ምናምን የነበረው ነገር ልክ አይደለም። ሶስተኛ ሰዓት ላይ ግን በቃይ የዋሸችው ውሸት እንዳለ ሆኖ ግን፣ በቃ ማጣት አትፈልግም እሱ። ስለዚህ የምትወዱትን ሰው ደግሞ ላለማጣት ምንደ ልታደርጉ የሚገባው በቃ ይሄ እልሃችሁን ቲቪታችሁና መተ ነው የሚጠበቅባችሁና፣ ብቻ ይመስለኛል እሱ ነገር ገብቷታል። አንዳንዴ በህይወታችሁ ያለውን ትልቅ ነገር መንከባከብ ያቅታችሁና ነገ ሰው ላይ ስታዩት ነገ ከሆነ ሰው ጋር ሲሆን ስታዩት መመለስ ተገቢ ነው ብዬ አላስብም። ለማንኛውም ግን ጠርቻታለሁ እየመጣች ነው። ስትመጣ ተመልሼ መልሽ ከሷ ጋር እመጣለሁ። እስከዛ ድረስ ግን የትም እንዳትሄድ እዚ ጠብቂ እሺ። ቤተሰብ ተመልሼ መጥቻለሁ። ኦልሞስት ፀጋ ደርሳለች። ትንሽ ስሜት የነበርሽ መሰለኝ ነገር ነው። በእርግጥ የነበረ ነገር ድጋሚ የሚያገናኝ አይደለም። አዋቃለሁ ስሌ በዛን ሰዓት በአጋጣሚ ስሜታዊ በመሆኔ ሰዓት አንቺንም ተናግሬሻለሁ። ብዙ ነገር ተናግሬ ያለኝ ግን ነገር ጸጽቶኝ፣ አሁን ይቅርታ እንድታደርጊ እፈልጋለሁ። ይቅርታ እየጠየቁሽ ነው። ምን ችግር የለም ሰው ያጠፋል። ያው በምትወጁ ሰው ሲሆን ማንም ሰው ስሜታዊ ሊሆን ይችላል። ግን ደግሞ ሴት ስትሆኝ ሰራቀን የሰራሽው ነገር ልክ እንዳልሆነ ገብቶሽ ይቅርታ ቀጠየቅሽ ምንም ልልሽ የምችለው ነገር አይኖርም። በዛን ሰዓት በጣም ስሜታዊ ነበርኩኝ። በቃ እንጃ ማረገውን አላውኩም ነበር፣ በጣም ተናድጄ ነበር በዛን ሰዓት ማረገውን አላውቅም። በዛን ሰዓት ተናግረሻለሁ። ከልቤ ይቅርታ እጠይቅሻለሁ። ለሱም ይቅርታ። ግን አንዳንዴ እንትን ላይ ስትሆኝ፣ ፍቅር ላይ ስትሆኝ ከባድ ነው። በአንቺ ቦታ ካልሆንኩኝ አይገባኝም ግን እኔ ላይክ ፍቅርን በደንብ ማቅ ሰው ነኝ ብዬ አስባለሁ። ማለት ተሰብሬ ከአንድም ሁለቴ ተሰብሬ አይቻለሁ፣ እና ዋንም ሰው በፍቅር እንዲጎዳ አልፈልግም። ግን ደግሞ በእልህም ደግሞ ሲመጣብኝ በጣም እልህኛ ሰው ነው ላይክ በቃ ሌላ ተሸንፈኝ የምትችው በፍቅር ብቻ ነው እንጂ በል ከሆነ መሄድ እስካለብሽ ድረስ ብትሄጂ ጉዳይ አይደለም። አዎ ልክ ነሽ። እኔም በሰአቱ በቃ ያደረኩት ነገር እንዴት እንደዚህ ላደርግ እችላለሁ፣ በስነ ስርዓት ለምን አላነገርኳት ምናምን ብዬሽ በጣም ጸጽቶኛል በእውነት ለሌላ ጊዜሽን መማር ነው ዋናው መማር ነው። ቀጣይ ህይወት ይቀጥላል፣ ያለው ነገር ተስተካክሎ መቀጠል ቢችል መልካም። አሁን እንደዚህ አይነት ነገሮች ሲፈጠሩ ምናምን ለሌላ ጊዜ ሽን ያለው ነገር ይበልጥ ነው የሚያሻክረው። በተለይ ወንድ ልጅ እየተከታተልሽ ያለሽበት ድረስ ከሴት ጋር ሲሆን መተሽ ምናምን ተናግረሽኛል። እኔ ባይዘዌ በጣም ስሜታዊ የመሆንባቸው የተወሰኑ ሰዎች አሉ በህይወትሽ ላይ እና ከዛ ውስጥ የነበረው አዚ ነበረ። አሁን ህይወቴ ላይ አለም የለምም፣ ማንም በሱ እንዲናገረኝ አልፈልግም። ከዛ ባለፈ ደግሞ ወንድሞቼ ናቸው። እንደዛ ስትናገሪኝ ነው እኔም የሰነዘርኩት እንጂ እኔ ከአቅም በላይ ካሉና ጂንስ ዝሬ ሴትን መምታት ምናምን አልፈልግም። ምክንያቱም እኔም ሴት ነኝ፣ ነገር ምን ሊገጥመኝ እንደሚችል አላውቅም። ልክ ነሽ። የተናገርኩት ነገር ያው ሊያስመታ ይገባል። ተናግሬሻለሁ፣ የእኔ ጥፋት ነው። እንደዛ ላደርግሽ የቻልኩት ስሜታዊ ልትሆኝ መደረኩ በእኔ ችግር ነው፣ በእኔ ምክንያት ነው። እኔ ዝም በቃ ማለት ያላሰብኩት በቃ በሌላ መንገድ አስቤው ነው። ለምደዛ ከሆነ የመጣሸው ይቅርታ ማለት አዋቂነት ነው። ወደኔ ሰው ያጠፋው ነገር ተጣጽቶ መጥቶ ከይቅርታ በላይ ምንም ነገር የለም። ይቅርብ ይሻለው። ከዛ ባለፈ ደግሞ እኔም ስለመታውሽ በጣም ይቅርታ፣ ቢያንስ ባልፍሽ ጥሩ ነበር ማለት አንቺ እንደዛ ስሜታዊ ስትሆኚ፣ እኔ ተረጋግቼ ነገሮች ቢያልፉ ጥሩ ነበር፣ እኔም ባልሰነዘርብሽ። ነገር ግን በቃ የምትናገሪያቸው ነገሮች ከባድ ነበሩና በጣም አሰችነ እንደዚህ አክብረሽ ስለ መጣሽ እኔም በጣም ደስ ብሎኛል። እና ሰሊና ላስቸግረሽ የምችለው ነገር ያው ታውቂያለሽ፣ የዛን ሰዓት እንደዚያ የሆንኩበት ነገር፣ አንቺንም ሰርቪስ የቻልኩበት ነገር፣ ብዙ ነገር የሆንኩበት ነገር የመጣሁት በዛን ሰዓት ከአንቺ ጋር እንደዚያ ሊያጋጨኝ የደረሰው የናውሌ ጉዳይ ነው። አሁንም ዛሬ አንቺ ጋር የመጣሁት በቃ ማለት እኔ አልቻልኩም። እንዴት ነግሬሽ ምን እንዳደርግ ነው? ስሜታዊ እንድትሆኝ አይደለም እናት፣ ይኸውልሽ ተረጋግተሽ ንገሪ። እኔ ማድረግ የምችለው ነገር ካለ ከማድረግ ወደኋላ አልልም። ግን አሁን ከናውል ጋር ምን እንዳደርግ ነው የምትፈልጊ በቃ አላቅም። እኔ በዛን ሰዓት እንደዛ የሆንኩበት መጨረሻ ሰዓት ላይ ሲሄድ ምናምን የተናገርኩትን ቃላት ሰምተሻል፣ አይተሻል። ግን እኔ እንደዛ ላደርግ የቻልኩት በቃ ይረዳኛል ብዬ ነበር። ስሜቴን ተረድቶ ይመለሳል ብዬ ነበር ያሰብኩት፣ ግን እሱ አምሯል በቃ። እኔ ደግሞ ያለሱን መኖር አልችልም። እሱን አጥቼ ምንም ያለሱ ህይወት የለኝም። ፀጋ፣ እሺ፣ ምን እንዳስታርቃችሁ ነው እኔ አላውቅም። አሁን ናውሌ በዚህ ጉዳይ ስትመጪም የነገርኩሽ ያኔ ባለቤቱ ነው የምናምን ስትይኝ፣ እኔ በፍቅር ጉዳይ ከናውሊ ጋር አውርተን አናውቅም። አሁን ነው አንቺ መምጣት ስትጀምሪ ምናምን ነው ስለናኦል ማውራት ምናምን ባንቺ ጉዳይ ላይ ጀመር ነው እንጂ በእኔ ጉዳይም ስናወራ የነበረው የነበርኩበት ነገር ነው። ከናኦል ጋር ትልቁ ያገናኘን ነገር አይተሻል፣ ቪዲዮቹ አይደለም? እህቱ ነች። እህቱን ደግሞ ታውቂያታለሽ፣ ታናሽ እህቱ ማለት ነው። በእሷ ምክንያት የተዋወቅ ነው። ምንም አይነት የፍቅር ጥያቄ እስካሁን ድረስ ከእሱ ጋር አልቀረበልኝም ከኔ ወደሱ። እኔ አሁን ላይ ናኦልን አፈቀርኩት ወደድኩት የምልበት ሰዓት ላይ አይደለም ያለሁት። ብታያቸው ቪዲዮቹ ይገቡሽ ነበረ፣ ግን ያው ፍቃኛ ስትሆኝ፣ አንዳንዴ ደግሞ ሰይጣን ትንሽ ክፍተት ይፈልግና ነገሮችን እንትን ሲለው እንጂ ብታያቸው ምንም የተለየ ነገር አልነበረንም። ከዛ ባለፈ ሆስፒታልም ስገባ የትኛውም ሰው ኖርማል ሰው ሊያደረግ የሚችለው ነገር ነው። መቼም የሰው ነፍስ ሲጠፋ ቁመሽ አታይም፣ አይደለ? አይደለም እህቱን ያተረፈችለት ሴት ይቅርና፣ በእርግጥ መግባባታችን በዚህ ልክ መቀራረባችን ሰላም ከነሳሽ ከሱ ጋር ነበር። ለታውሪ የሚጋባው የመጀመሪያው ስታተሽ ማለት ነው ከኔ ጋር መምጣትሽን እኔም ስሜቴ አሁን የመመለስ ምናምን አለፈ። ግን ከዛ በፊት ረጅም ጊዜ አብራችሁ አልነበራችሁም ይመስለኛል። አይ ቲንክ አንድ ወር በልኝ፣ ሁለት ሶስት ሳምንት ምናምን። ከዚህ በፊትም ፍቅር ላይ ሲቆይ ትንሽ ክፍተት ነው ነገሮችን የሚያባብሰው። አሁን እሱ ነግኝ ልናገር አይደለም የማይቀው ነገር የለም። ስላሳለፋችሁት ምን ያህል ጊዜ ቆዩ ግን፣ ዝም ብዬ ስገምት ትናንት ከትላንት ወዲያ ያስለመደሽ ነገር አለ አንቺን፣ ብታጠፊ እሱ ይቅርታ እየጠየቀ ብትዘጊው ምናምን ትንሽ ፍቅራችሁን ለማቆየት የጣረ ነገር ይመስለኛል። አይደለም አንቺም ያን ነው ኤክስፔክት ያደረግሽው። ሁሌ አንዳንዴ ላይክ የምንወዳቸውን ሰዎች እንዴት እናጣለን መሰለሽ የሆነ ነገር ያስለምዱንና ሁሌ ያ ነገር ያለ እየመሰለ በቃ ካሁን ነገ ሲደውል አወራዋለሁ ምናምን እያልን እንችላለን እንላለን። ከዛ ግን ያ ሰው ላይ መጣ በዛው ይሄዳል። እና ይመስለኛል አሁንም ትንሽ ጠንከር ያለው ከዛ ከተጋጫችሁ በኋላ አብሮሽ ሊያገኝሽ ሞክረዋል መሰለኝ ምናምን። በቃ እኔ እኔ ማወቅ አልፈልግም፣ ባይዘው መሀላችሁ ላይ ምን ተፈጥሮ ነው የተለያያችሁት ምናምን ማወቅም የለብኝም፣ ላውቅም አይገባም ምንም ጥቅም የለውም። እናንተ ናችሁ ልትፈቱ የሚገባው። በእርግጥ አዎ ልክ ነሽ። ማለት ያው እኔም ሀይለኝነት ስሜት ተሰምቶኝ በዛን ሰዓት ተናግሬያለሁ፣ አስቀይሜያለሁ። ግን ያንኩ አልፎ ያ ሁሉ ነገር አልፎ በቃ እኔ ወደ እኔ እንዲመለስ። ለምን ዋሸሽ ቀሻ አንቺ? አሁን ባለፈው አትሊስት እርጉዝ ነኝ ምናምን ብለሽ ነበረ እና ለምን እንደዛ ማለት ፈለግሽ? ወደ ራስሽ ለመመለስ ይልሳል። እኔ እንደዛ ያልኩት ብዙ ጊዜ እንዲመለስልኝ እየፈለግኩ ነበር። ላገኘውን ፈልጌ ነበር። በቃ በዛን ሰዓት እያገኘት አይደለም። ግን በዛን ሰዓት ያን አጋጣሚ ተጠቀምኩበት ምክንያት በቃ እኔ እሱን ማገኘው መስሎኝ ነው ወደ እኔ እንዲመለስ ቢያንስ ልጅ አለን ስለው ለልጁ ሲል ይመለሳል ብዬ አሰብኩኝ በቃ እንደዛ ካልኩት ሊመለስልኛል ብዬ ያንን ካልኩት በኋላ በቃ በኋላ እነግረዋለሁ እኔ እርጉዝ እንዳልሆንኩ ሲያቅ ምን እንደሚፈጠር እኮ አውቃለሁ ግን ያንን ደግሞ በስነ ስርዓት ቀስ ብዬ አስረደዋለሁ በፍቅር አወራዋለሁ ብዬ በቃ ወደ እኔ እንዲመለስልኝ ነው እርጉዝ ነኝ ምናምን ነገር ለልጆች አልኩት ግን እሱ በቃ አልቻለም እምቢ አለኝ ይሄንስ አንዳንዴ የሆነ ነገር ዋጋ ይስከፍልሻል። አንዳንዴ አንቺ ቀለም ላርገሽ ያሰብሽው ነገር እኔ አላቅም። ግን ሴት ልጅ ብልሃተኛ ነች ይባል፣ ላይክ በብልሃት ነው የሚያዝ ያለብሽ። አሁን ግጭታቸዋለ። ከዛ ባለፈ እንደገና መዋሸትሽን ሲያቅ ምናምን ኖ እንድታለቅሽ አይደለም የሚሆንልሽ። አሁን እኔ አላስታርቅሽ ምያልኩኝ አደለም ኩበቻልኩ። ሲመጣን እሱ ጋር ስሄድ የሚኖረውን ነገር አላቅም ምን እንደሚለኝ እናውልን ካላገኙት በስተቀር እንደዚህ ነው እንደዚህ ነው ልልሽ አልችልም። እባክሽ ሰሊዬ እኔ ላስቸግርሽ፣ በቃ ሁሉም ነገር አይነ እንዳገኙ ነው አላውራውም። አይደለም ግን አሁን እኔ የግድ አብራችሁ ካልሆናችሁ ይመጫን ይችላል። ፀጋ አይደለም ሰሊ በራ እንደራስሽ ሆነሽ እስኪ አናግሪው። በእናት አሁን ሴት ልጅ ነሽ ፍቅር ታውቂያለሽ አይደል እንዴ? ለምን ነው እየተጎደው ያለሁት? ለምን አታናግሪውም? አንቺ ካናገርሽ ደግሞ ሺ ልሻል። በቃ አናግሪው። እኔ አንቺ ጋር መኮይ መጣጥ እኔ ጓደኞቹ ጋር ልሽ ፍቅር ሲቀጥል ደግሞ መሰበርን በደንብ አውቃለሁ። ትላንት የነበረሽ ኃይለኝነት ጠፍቶ በዚህ ልክ ስትለማመጭ ማየት ለኔ በቂ ነው፣ በምን ልክ እንዳለሽ ማለት ነው። ግን ይሄ ለእኔ የምታሳዩ ፍቅር ደግሞ ለሱ ልታሳየው ይገባል። ግድ የለሽም ብቻ አንቺ አንድ ድል ነው፣ ለመጨረሻ ጊዜ ነው። ጓደኞቹም ያልደው ያልሄድኩት ለጓደኞቹም ያልደወልኩት ቢያንስ ካንቺ ጋር ትቀራረባላችሁ፣ ካንቺ ጋር ብዙ ነገር ታወራላችሁ፣ ቢያንስ አንቺን ይሰማቻል ብዬ ነው። አንቺ ጋር እንደዚህ ይመጣው እንደዚህ መጥቼ አንቺ ጋር ማለቃቀስብሽ ማስቸገርሽ በቃ አንቺ እንዲሰማሽል ብዬ ነው። እኔ ደግሞ ያለቀስኩ በቃ እኔ ስለተጭ ምን ኖራልሽ አታልቅሽ። ይሄን ነገር እኮ መጀመሪያ እኔ አላቀን ብቻ ማድረግ እንዳለብኝ እሺ። እንድታለቅሽ አይደለም እኮ አሁንማ አታልቅሽ። እሺ፣ ይሁንልሽ፣ እንትን በይሽ። እኔ አወራዋለሁ አወራዋለሁ ነው። አሁን በተቻለ መጣኝ ሰላም እንድትፈጥሩ ምናምን እሞክራለሁ እሱን ላወራው እና የሚለኝ ነገር ሰምቼ ደግሞ አንቺን አገኝቻለሁ። እንገናኛለን፣ እናወራለን። ግን አንደኛ ራስሽን አጠንክሬ ምንም ነገር ቢፈጠር ምክንያቱም አሁን እሱ መቆሙ አልችልም፣ መጠንከሩ አልችልም። እንዴት ነው የምጠነክረው? እሺ፣ ቆይ እንዴት እጠንክር? እሽ እንዴትምን? እሺ፣ ምናርግልሽ? እሺ፣ ያን እንደ ምንም ብለሽ አሳምኝልኝ። እሺ፣ እንዴት ነው የምጠነክረው? እኔ እኮ እኔ እኮ አወራዋለሁ እኮ አልኩሽ፣ አወራዋለሁ አልኩሽ። አታልቅሽ። በእግዚአብሔር አወራዋለሁ አልኩሽ። እንዴት ነው ማላለቅሰው? እሺ፣ እንዴት ነው ማላለቅሰው? እሺ እኔ ምን ላድርግማ? እያስጨነቅሽኝ ነው፣ በእናትሽ። እሺ እሺ አልኩሽ እኮ እሺ፣ አወራዋለሁ አልኩሽ ግን በግድ ጎትቻ አምጥቼ ከእሷ ጋር ካልኖርክ ማለት እኮ አልችልም። እኔ እችላለሁ ያን ማድረግ አቅም አለ፣ እንደዛ ማድረግ አልችልም። ማረግ የምችለው ይችላል፣ አወራዋለሁ። ብቻውን በተቻለ መጠን ሰላም እንድትፈጥሩ አድርጋለሁ። አንቺም እንድትጠነክሪ ነው የምፈልገው። ምክንያቱም ስለታረቃችሁ አብራችሁ ትሆናላችሁ ማለት ላይሆን ይችላል። እምቢ ብለኝ ምን አረጋለሁ እንደዛት እኔ በልጤ ከፋኛል። እንደዛ ሺ ምን ማድረግ እችላለሁ? እኔ እኮ አላስታርቅም እያልኩሽ አይደለም ላወራው የሚለኝ ነገር ልስማ፣ ላግኝሽ። በተቻለ መጠን አብራችሁ እንድትሆኑ ለማድረግ ሞክራለሁ። ጥፋትን ሁሉ አምኜ ነው የተቀበልኩት። በቃ ይቅርታ ጠይቀዋለሁ። ወደ ነበርንበት ሕይወት እንድንመለስ ነው የምፈልገው። እሱን ለእሱ ትነግረዋለሽ። በቃ በዚህ አሁን እኔን ባስረዳሽበት መንገድ ለእሱ ትነግረዋለሽ። እኔ እናንተን አገናኛለሁ። ከዛ በኋላ እኔ ከእናንተ ሕይወት አላስፈልግም። አብራችሁ ማውራት ያለባቸው ነገር እናንተ ታወራላችሁ እንጂ እኔ ናአሁና አምጥቼ እናተጸጋጋ አብረሁን ስላልኩት መሆን የሚችል ይመስልሻል? ሊሰሊ ማድረግ አቅም የለኝም ከሆነ ይኸውልሽ፣ እንደዛ ማድረግ አቅም አለኝ። እሺ፣ ንገሪኝ። እኔ ማድረግ የምችለው እሱን ማናገር ነው፣ አንድ ሁለት አብራችሁ እንድታወሩ ማድረግ ነው። ከዚያ የዘለለ ምን ማድረግ እችላለሁ? እሺ ፀጋ፣ እንደዚህ በይኝ። እኔ እያለቀሽ እንድታወሩኛለን በጣም ነው የሚጨንቀኝ። እኔ ስለ ከፋይ ነው፣ አቅም ስላነሰኝ ነው አንቺ ጋር የመጣሁት። እባክሽ ተረጅኝ እና እንደምን ብለሽ አሳምኝ እኮ በቃ አሳምኝ ልኝ። እኔ እሱን አጥቼ መኖር አንችልም። እሺ በቃ አሁን አታልቅሽ። ይጸጋ አታልቅሽ አልቅ ስላልቅሽ እኮ ምንም የሚፈጠር ነገር የለም አይደል? በመጀመሪያ አንድ ጀን እንድጠነክሪ ነው የምፈልገው። ምንም ነገር ቢፈጠር ነው ምንሽ በቃ ሰላም መሆን ከቻላችሁ እግዚአብሔር ይመስገን ብሎ መቀጠል ነው። ከዚህ ወፍታ ያለውን ችግር አውጥታችሁ ምናምን በሰላም በፍቅር እንድትኖሩ፣ አንቺም ይሄ ቁጣሽን፣ ኃይለኝነትሽን ምናምን ትተሽ ነገሮችን ለማስተካከል መሞከር ነው። ምናልባት ካልሆነ እንኳን ግን በዚህ ስታለቅሽ ምናምን ማየት አልፈልግም በቃ አውቀዋለሁ። ፍቅር ምን ያህል ደካማ እንደሚያደርግ አውቀዋለሁ። ነገርኩሽ እኮ ለዛ ነው ትናንት እኔ ጋር ስትመጪ የነበረው ኃይለኝነትሽ ጠፍቶ በዚህ ልክ ሳይሽ መናገር አይጠበቅብሽም። ስሜት እሺ ነው ያልኩሽ። እራስሽን አረጋጊ፣ እራስሽን አረጋጊና አገናኝሻለሁ። በምንም እግሩ ላይም ወድቄ ቢሆን እኔ አገናኝሻለሁ። ከዛ በኋላ ያለው ነገር ግን የአንቺ ኃላፊነት ነው እሺ እኔ ምን ማ እንዴ አድርጊብኝ? ምን ማድረግ ይችላል አሁን? በቃ እኔ እንጃ። እንደምንም ብለሽ ብቻ እኔ ይቅር እንዲለኝ ከኔ ጋብሩኝ እንድኖር ነው የምታደርጊልኝ። እኔ እንዴት ማድረግ እችላለሁ? ያንን ነገር ምን ማድረግ እችላለሁ? የግድ አብራችሁ ኑሮ ማድረግ ማለት እችላለሁ ነው እልሰሊ አንቺ ካናገርሽው እሺ እንደሚልሽ እርግጠኛ ስለሆን ነው ደስ ይለኛል። ፀጋ ካለኝ ደስ ይለኛል። እግሩ ላይ ወድቄ አልኩሽ። እሺ ካለኝ እግሩ ላይ ወድቄም ቢሆን በቃ አብራችሁ እንድትገናኙ ግን በጣም እርግጠኛ ሆኜ ያደርጋለሁ። ከዛ በኋላ ያለውን ነገር ግን አንቺ ነሽ ማድረግ መቻል ያለብሽ። ማገናኘት ብቻ እና ሄድ ምናምን ለክና እዚህ ቦታ ሄድ ምናምን ማለት ብቻ ሳይሆን በቃ ልታናገሩ ይገባል፣ በደንብ ልታሳምኑ ይገባል። መጥቶ እዚህ ጋር ዓይኔ ላይ ተዋልፈ ገና ሲያይኝ በርቀት አለሽም ቢለኝ ይበልጥ ነው በቃ ለምን እንደዛ። አንቺ ጠላት እኮ አይደላችሁ፣ ፍቅረኛ የነበራችሁ ሰዎች ናቸው። ፍቅር ላይ ደግሞ መገጨ ያለ ነው። ሰው ስንት ደረጃ ተዳርሶ አብሮ ይኖራል። ስለዚህ አንቺ በቃ ፍቅርን ስጭው። ምናልባት አንቺ ጋር ያላገኘው ፍቅር ካለ ፍቅር ስጭው። እኔ ድሮ አላውቀው ነው ኦሊ ነው የነበረኝ የማውቀው ልጅ አይደለም። ነው አትጠብቂ። አሁን በቃ ሰው ይሰለቻል። የሆነ ነገር ሞክሮ ሞክሮ ሳይሆን ሲቀር ይሰለቻል። እሱ ጋርም ያለው ይሄ ነገር ሊሆን ይችላል። ወንድ ልጅ ደግሞ በፍቅር ይሸነፋል። እዚህ የቻልሽውን ነገር አድርጊ፣ የሚወደውን ነገር አድርጊ። አትዋሽው። እኔ ምንም ማለት አሁን በኋላ ድጋሚ በቤተቻለሽ መጣ። አትዋሽው። እኔ ምንም ልዋሽው አልፈልግም። ይዛለተም የሆነ ነግሬሻለሁ። ምክንያቱም በፍቅር ደረጃ ያው እንዲቀርብሽ የምታረጊው ነገር ነው። ሴት ነሽ አንቺም ይህን ህይወት አሳልፈሽ ዋል አይደል። ስለዚህ ባክሽ ተረጅኝ። እኔ የዛን ሰዓት ለዋሽ የሚቻልኩት እኮ በዛ ምክንያት ነው እኮ፣ ስለተረዳሁሽ ነው እያወራሁሽ ያለሁት። ግን አንድ ያልተግባባንበት ነገር እኔ እሱን አንቺ ጋር ማምጣት ነው እንጂ የሚችለው የግድ አብሮሽ እንዲኖር ወር ደግሞ ሌላ ህይወት እንዲኖራችሁ ማድረግ አልችልም። እሱን ማድረግ የምትችው አንቺ ነሽ። በቃ ተገናኝታችሁ አውሩ። በፍቅር አሸንፊው፣ ጊዜ እንዲሰጥሽ አድርጊው። ትላንት ያሳጣሽውን ነገር ስጭው። ይኸውልሽ እኔ እኮ ማገናኘት እኮ ጓደኞቹንም እኮ አገናኙኝ ብላችሁ ይህ ዝ ቦታ አቅጠሩ ሊቀጥሩት ይችላሉ። ግን አንቺ በደንብ ትግባባላችሁ እኮ እኔ ላውራው እና ላምጣው። እሺ ምን ላርግልሽ? እግርና እጁን አስራ አምጥቼ ላስረክበሽ? እሺ ምን ላርገው? እኔ እንጃ። ሴት ልጅ ነሽ አይደል እንዴ? እኮ ላምጣው፣ ቁጭ ብላችሁ አውሩ። ከዚህ በላይ እኔ ላርግ የሚችለው ነገር የለም ጸጋ፣ ከዚህ በላይ ትጨኝ። በጣም እየጨነቀኝ ነው። እኔ ሲጀመር ህመም ላይ ያለው ልጅ ነኝ እኮ ፍቅር ስለማቅ ነው በቃ፣ ገና አላገገምኩም። ስለዚህ በተቻለ መጠን ነገ ለመነሳት ልሞክር፣ ናውልን ከየትን ፈልጌ ላገኘው ወይ አሞኛል ብዬ ብቻ አጣድፌ ብቻ ጠርቼው አወራዋለሁ ያለውን ነገር። ከዛ ያለፈ ነገር ግን ሊሆን የሚችለው እሱ ያለኝን ሁኔታውን አይቼ መጥቼ ካንቺ ጋር አወራለሁ። ከዛ አብራችሁ ቁጭ ብላችሁ እናንተ ናችሁ መፍታት ያለባችሁ እንጂ እኔ አሳምኜው እዚህ ብዬ ባመጣው ነገው ነገር ሲፈጠር ተነስቶ ይሄዳል። እኔ ምንም ከዚህ በኋላ ምንም አላደርግም። በቃ ምንም እኮ በቃ አንቺ አንቺ የኋላ ግነቱን ወስጂ እና አንቺ ምቹን ነገር አድርጊ በቃ

ጠንካር በይ እሺ፣ ያልኩሽ እኔ ማድረግ የምችለውን በሙሉ አደርጋለሁ። ፀጋ በቃ ጠንካር በይ። አንቺ ጠንካራ እሱን ሳገኝ ነው ጠንካራ የምሆነው። እሱን ካላገኘው መቼም ጠንካራ አልሆነም። አንዳንዴ የስፈታችን እጃችን ላይ ያለ ነገር ከእጃችን ሲወጣ ነው ዋጋው የሚገባነ። አሁንም አረፈደም። በተቻለ መጠን በቃ ትላንት ነገር እንትን እኔም እየደከመኝ ነው። ትንሽ ብዙ አላቅሙሽ፣ አንችንም ይቅርታ። እንትናንትና ነው መድኃኒት የጨረሱት ነው። የድካም መንፈሱ ምናምን አለ። በቃ እያለቀስ ስታወረኝ ስላልቻልኩኝ ነው። እኔም ቀረብ ብዬ ማውራት ይችል ነበር ሰፈር ድረስ ያስመጣሽ። ለዛ ነው ይቅርታ። አንችም እንደዚህ ማድረግ ችግር የለም ችግር የለም። አሁን ፀሐዩም እየከበደ ስለሆነ እኔ እደውልለታለሁ። አሁን ቤት እንደገባሁኝ እደውልለታለሁ። ከዛ ከቻልኩኝ ነገ አገኘሁ እና ብቻ ያለውን ነገር እንትን ለማለት እሞክራለሁ። እደውልልሻለሁ። አንቺም ግን ተረጋገሽ። አይዞሽ አይዞሽ። ጣረጋሽ ሰላም ቤተሰብ። እኔ ደክሞኛል የሆነት በቃ አላቅም ገብቼ እኔ ምን እንደሚል አላቅም እንግዲህ ናሁልን እጅ ናግሮን አስራ አምጥቼ ማውራት አልችልም። ላረግ የምችለው ነገር አናግረዋለሁ። በአንዴ ፍቅር የሚታው ነገርም አደለም በአንዴ ቆርጦለት ሊወጣለት የሚችል ነገርም አደለም። ስለዚህ እንግዲህ ሁላችን እንደ ሁል ጊዜ የምለው በጸሎት አስባቸው፣ የሚዋደዱ ሰዎች አብረው ቢኖሩ ባይ ነኝ። በፍቅር መሀል ግጭት ያለ ነው። እንግዲህ የቻልኩትን የቻልኩትን እሞክራለሁ ከናውድጋ ሰላም እንዲፈጥሩ። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ቆዩኝ። ባይ ባይ።